ሁለት ዮሐንስ እባላለሁ። እዚህ ቦታ ላይ እመቤቴ ብርሃኔን ሰጣኝ። እየተመራው ነበር የሚሄደው ለሶስት አመት ያህል አይኔን ስመራ እዚህ ቦታ ላይ እመቤቴ ብርሃኔን ሰጠችኝ። አዳራሽ ላይ ሆኜ እመቤቴ በአዳራሽ ቆኝ ተቀምጬ እያለሁኝ በልሜ አንድ ወንድና አንድ ሴት መጥተው ሽቶ እየነፉ መጡ። እያለፉ እያለፉ ከዛ ሽቶ አይኔ ላይ በረጩብኝ ጊዜ በዛን ጊዜ አይኔ ብርሃና አየሁ አይኔ ተገለጠልኝ። ያን ጊዜ ውጋገናየሁ ያን ጊዜ ውጋገናየሁና ልክ ወደ ሚካኤል ስወጣ ለናሴ ኪዳን ንብረት ፈላው ጋር ስደርስ አሁን ውጋገናየሁ ብዬ ነው የምመሰክረው። ምን ብዬ ነው የምናገረው ብያልኩ ስል እመቤቴ ብርሃኔን ገለጠችልኝና እንዳያደረገችኝ እናስታውን እና በገዳም እኖራለሁ። ዓለም ላይ ሆኜ ሶስት ልጆች አሉኝ። ሶስት ልጆች አራስ እንደሆንኩኝ አይኔ ታወከ፣ ተከለልኩ ከዛዚ ቦታ ላይ የእንጀራ እናቴ የመጣች የመጣችና አዳራሽ ጠበል እየተጠመኩ ተቀመጥኩ። ከእንግዲህ ወዲያ አንቺ አይንሽ አይበራም፣ እንግዲህ የሰጡሽን እየበላሽ ተቀመጫሉ። እኔ ግን አልሄድም እመቤቴ እንደፈቀደች እኔ ልጆቼን ማይቺ ላይታዩኝ የዛ ምን አስከደኝ መብርሃን እንደፈቀደ ብዬ ተቀመጥኩ። በተቀመጥኩ ጊዜ እንጀራና አፈቀኝ የቅዱስ ሚካኤል ዕለት ውጋገን ቅዱስ ሚካኤል እንጀራ ናፈቀኝ ብዬ እንጀራ ለመብላት ያችን ውሰዱኝ ስላቸው ሁሉም አንቺ ውሰዳች አንቺ ውሰጃት ብለው ሁሉም ትተው ይሄዱ። ትቶኝ በሄዱ ጊዜ ግዜ ቅዱስ ሚካኤል እናቴ ድንግል ማርያም የኩኬልሽ ማርያም እንደ ሰው ብርሃኔን ተሰጠሽኝ ተደጅሽ ላልሄድ፣ ጋሪ ተራ የሚባለውን ላረግጠው እንደ ሰው ብርሃኔን ወጋገን ስጪኝ ብዬ አልቀሸተኛው። በዛን ጊዜ አንድ ሴትና አንድ ወንድ ሆነው መጥተው ሽቶ በለያ በነፉብኝ ጊዜ አይኔ ውጋ ገናዬ ግን ምን እንሰል ውጋ ገኑ በልሜ ነው በውኔ ነው ብዬ ሳይ ያንን በውን በቃ በውኔ ነው እጂ አይኔ አየው ማለት ነው ብርሃን አየው ውጋ ገና አየው ማለት ነው ብዬ በዚህም መጋረጃ ሳይ ነጭ መጋረጃ በዚህም ሳይ ቀይ መጋረጃ አየው። ከዛ ይሄን እንግዲህ ውጋ ገናዬ ብዬ እመሰክራለሁ ብዬ ልቤ እንዳሰብኩት አይ ሌላ እንትን ለኪዳ ነብረት ለናሴ ኪዳ አሁን ይሄን ውጋገን አይሁን ብዬ ነው መሰከረው። ለኔ ይሄ ውጋገን ባይ እያልኩ ወደ ቅዱስ ሚካኤል እየወጣው እያለው ታወቶቱ ተዛዛ ሾላው ጋር ስደርስ አይኔ ይበራልኝ ብርሃን አየው በታላ። ያው እያገለገልኩ በገዳሙ በአንድነት እኖራለሁ። አንድናት ነበሩ፣ አብረን እየተማራን ነበር የምንሄደው እመቤቴ የእሷን የየሷን ብርሃን ሰተሽን ይስ ባሉ ጊዜ አንቺ ደግሞ ሄጅና አይነሽን

ካህኑ ሁሉ ያኔ ለኪዳ ንብረት አስቀዳሹ መቤቱን ሱባኤ የመጣው ሁሉ እልል እየተባለ ከበሮ እየተመታ በጣም ተደሰተ። ከዚያን ጀምሮ በቃ በቤቱ ነው ያለሁት መቤቱን ያው እናት ቤት አባቴ ጋር ተቀይጬ አብሬያለሁ አብሬያለሁ። እኔ እናት በዚህ በኮፔልሽ ማርያም ገዳም ነው የሚኖሩት ወደዚህ ገዳም የመጡት አይነ ስውር ሆኖ ማየት አይችሉም ነበረ። በዚህ በገዳማው ደጅ ጸንተው ቤተሰብ ጥሏቸው ሄዶ እዚህ ቦታ ላይ እንግዲህ እመቤታችን እንደዚህ በመጽናት ጸበል በመጠመቅ እመቤታችን ቅድስት ድንግል ማርያም ከእለታት በአንድ ቀን በሕልም ተገልጻ እኒን እናት አድና፣ እኒ እናትም ደግሞ እንግዲህ በዚሁ በገዳሙ አገልጋይ ሁኜ መንኩሼ እቀመጣለሁ ብቻ አይኔን ማሪኝ እንጂ ብለው ተማጽነው ነበረ። እመቤታችን ቅድስት ድንግል ማርያም የልባቸው መሻት ሰምታ እዚህ ቦታ ላይ አገልጋይ እንዲሆኑ አድርገዋል። በዚሁ በኩሄልሽ ማርያም ገዳም ከመናንያን ጋር መንነው እየኖሩ በዚህ ሰዓት ደግሞ ለኛ ለሀገራችን ለኢትዮጵያ እየተማጸኑ በጸሎች ይገኛሉ ማለት ነው። እንዲሁም ከእኒ እናት ጋር አብረው የነበሩ ሌላም አይናቸው የማያይ እናት እኒያ እናት ደግሞ እመቤታችን በህልም ተገልጻ በሕክምና እንደሚድኑ ነግራቸው፣ እኒያም እናት በሕክምና ድነዋል ማለት ነው። እንግዲህ የእናታችንን አይን ያበራች የኮኬልሿ ማርያም የሁላችንንም አይነ ልቦናችንን ታብራለን። በገዳማ እየመጣችሁ የገዳማን በረከት ቃል ኪዳን ተካፈሉ። ይህ መልእክት ተኩ ከሌለሽ ማርያም ገዳም ነው። እመቤታችን ለደጃ ታብቃ።